እኔ ተረድቼዋለሁ፣ መረዳቱ አለ። አይ እንትንም አለ በሚገባኝ ተረድቻለሁ። አንተን ለማስረዳት ሙሉ ለሙሉ እንድታምን ማለት ነው። ቪዲዮ ከመስራታችን በፊት ህዝቡም ጋር ያልደረሰ አንተም ያላወቀው ነገር እኔና ሩታ ተስማምተን አንተን በደንብ በደንብ የሩታ ልብ ውስጥ እንድትገባ ያደረግነው እንትን ነው። እሱን ደግሞ አሳያለሁ። ኦልሬዲ፣ እኔና እሷ ምንም አይነት ግንኙነት የለንም ከመጀመሪያው ጀምሮ። በቃ ይሄንን ቀመረን ነው በቃ አንተን በንዴትም በእልህም ምናምን የበለጠ እሷን አፍቅረህ እንድትመጣ ነው ያደረግነው እንጂ እሷ ከአንተ በላይ የምታፈቅረው ሰው ያለው አሁን እሱን ነው የማሳይልኝ አስቴርን። አትሄድም። እንደት ለምን አትሄድም? እኔ እንደውዬ በጓደኛም በምንም ጠይቂያታለሁ። በጓደኛ ጠይቂያታለሁ። እኔ እና እሷ የሠራ ነው እንትን ነው በቃ። ይሄ እኔ እጠይቂያታለሁ። በጓደኛ አስጠይቂያታለሁ። የትም አትሄድም። ትመጣለች። ሰው በተአምር የራሱን ህይወት መስዋዕት አድርጎ የሰውን ህይወት ሊያቃና አይችልም። ቢኮዝ ሰው ስለሆነ ገባሽ? ሰው ስለሆነ እንደዛ ሊያደርግ አይችልም። አንቺ ከመጀመር የትኛው ሰው ነው የራሱን ትዳር እየበጠበት የሰውን ህይወት ሊያቃና ነው የሚለው? ሊሆን አይችልም ል ይህንን ራስሽ ንሱ ለማድረግ ወይም ደግሞ ደንስፊት የፈለግሽ ሰው ፊት ንጹህ ሆነሽ ለመታየት እያረግሽው ነገር ያለ ነገር ከሆነ ችግር የለውም። ያንቺ ንጽህና እራስሽ እወቂው፣ ለሌላው ተዩ። የራስሽ ህይወት ኑሪ። የኔን ህይወት ልታቃኝ ስላሰብሽም ወር ደግሞ መንገዱን ስለጀመርሽው ቴንኪ ሶ ማች የኔን ነገር ግን ለኔ ተይልኝ። አመሰግናለሁ። እንዴ እኔ ሳታደምጪኝ ወይ ፈጣሪ ነገራትሽ። በጣም የሚያዝናኑት እግዚአብሔር ነው። መሳቅ ነው ያለብኝ? ምን ማረግ ነው ያለብኝ? ነገራቶቹን ለውዝግግብ ነው ያደረኩኝ። ምክንያቱም እኔ ሲጀመር የትኛውም ጻድቅ የትኛውም መልአክት አይደለውም። የራሴን ህይወት ብጥብጭ የራሴ ህይወት ሪስክ